ምን ይጠቅማል እኔ ካርኖች ለማን ማቷል ቆሜ ነው እኔ ሞቼ ነው እንደዚህ የሚሆን በተለይ ደግሞ ለሞገስ እድሜ ልኬ ልማልቶ ለማረሰው ነገር ቢኖር ይሄ ነው እነሱ ጠፍቶ አለማቸውን እየቀጩ ነው አንተ ግን አሁንም ድረስ እሷን ታሳድዳለህ አጠገብ ያለውን እድል እንኳን አልተጠቀምክም አሁንም እሷን ነው የምታሳድደው የራቀ ነው የምታሳድደው አቤት አቤት አቤት አቤት በቃ አንቺ ቤት አሁን ቅኔ ተናገረች ሞተሻል አረ እንካፊ ጂጂ፣ እኔ ያው መተኛት ትፈልጋል። ነክቷል አድርግ፣ ተነሽ ነው ጂጂ። ውጪ ጂጂ፣ በእናትሽ እንደ እንደ ህፃን ልጅ ታወጣጭኝ ነው ያሰብሽው? እኔ እህትሽ አደለሁ፣ ለምን ትደብቂኛለሽ? አንቺ ከመስ ጀምሮ ነው እንደዚህ ወሬ የጥማታ የሚሆንሽ? ብሩክ ጠፍቷል እየተባለ ነው። ለምን ገዳ ላይ ገባ? ምን አገባኝ ታዲያ? እሱን ልክ ነሽ። ልጁን እንዴት ነው ያሳከማት ያውልሽ ዝና፣ ትናገር ያለኝ ነገር ለማንም አልናገርም። ከዚህ በፊት ደግሞ ምን እንደተፈጠረ ታውቂያለሽ፣ ግን አታውሪ ማለቱ የሆነ ነገር አለ ማለት ነው። እሱማ ይሆናል፣ ግን ያው ዝና፣ ከቀን ወደ ቀን ባህሪ በጣም እየተቃየረብኝ ነው። ቤቱንም አታሉሽ ቀር አይደል በሩኬ የት እንዳለ ትንሽ መረጃ ፍንጮች ተገኝተዋል። መሀሌት እንግዲህ አሁንም ከዝና ጋር መማገጥ እንደቀጠለች ነው እሱ ባይስማማም ግን በዛሬው ቪዲዮ እንደተመለከት ነው እንግዲህ አስክራ ደረቱ ላይ ተለጥፋ ተኝታ ታድራለች። በጣም ነው የሚገርመው። ሴት ልጅ በዚህ ልክ ወንድ ልጅ ስትፈታተን በቃ እኔ ለመጀመሪያ ጊዜ እየተመለከትኩት ነው ማለት ነው። ዝናን እንግዲህ የራሷ ለማድረግ ለማጥመድ በጣም እየለፋች ትገኛለች። እህቷ ኤፍራታም እንግዲህ መረጃዎቹን ከስልክ ላይ ውሰጂ እያለቻት ትገኛለች። ኤፍራታ ደግሞ እህቷ ማሌትን በገንዘብ አሳልፋ እየሰጣች ትገኛለች። በጣም ነው የሚገርመው። በአሁኑ ሰዓት ላይ በገንዘብ ምክንያት እህት እህት እንግዲህ የእናት ልጅ አስባችሁታል እህቷን አሳልፋ የምትሰጥበት ጊዜ ላይ ደርስናል። ይሄ በጣም ነው የሚያሳዝነው። ኤርጋታ እያደረገች ያለችው እንግዲህ ከመሃሌት ጀርባ ሆና ሚስጥር እየተቀበለች ለመድብል ወይም ደግሞ ለብሩክ ወንድም አሳልፋ እየሰጠች ትገኛለች። ይህን ደግሞ ትልቅ ስራ እየሰራ ያለው ምንድን ነው? ምክንያቱ ገንዘብ ነው ማለት ነው። በአሁን ሰዓት ላይ በገንዘብ ምክንያት የብዙ ሰዎች ሕይወት እየተበላሸ ይገኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ሁሌ ስለምታበረታተኛ አመሰግናለሁ። ስለ ድምጽ ይቅርታ ላለው ቪዲዮን በላይክ ጀምሩ። ያው ትንሽ ወፍረት ላላችሁ ጉንፋን ይዘኝ ነው። እንግዲህ ተወዳጁ ምሳሌ ድራማን ወደ እናንተ ይዤ መጥቻለሁኝ። በዚህ ክፍል ብዙ ነገሮች ተፈጥረዋል። አብረን የምናይ ይሆናል። ቪዲዮ በመሀል አስገባላችኋለሁ። ብሩክ ያለበት ቦታ እንዴት ታወቀ ማንሳወቀው የሚለውን አብረን የምናይ ይሆናል። ከዛ በፊት ግን ማሐሌት እንግዲህ ከዝና ጋር እንደምትሰራ ሁላችን እናውቃለን። መሀሌት ከዝና ጋ የምትሰራው በመጀመሪያ ያው ገንዘብን ፈለጋ ነው ገንዘብ ፈልጋ ነው። እሱ ጋ የተጠጋችሁ አሁን ግን አፍቅረዋለይ ማለት ነው። ያው እሷ ሲንግል ስለሆነ ምክንያቱም ብሩክን ፈታለይ። ዝናውን ደግሞ ሚስቱ ሉላ ታግታበታለች። ሉላን መልሶ አላገኛትም እስካሁን ድረስ። ሉላ በነጣነት አሁን ላይ እየተንቀሳቀሰች ትገኛለች፣ ከሞገስ ጋር ዝና ከዚህም በፊት ሞገስና ሉላን የሚያገኝበት ሚስጥር ታውቋል። ልክ ከኤቲኤም ገንዘብ ሲያወጡ ነበረ ቀጥታ የሚይዛቸው መድብል ግን ይህንን ሚስጥር ለሞገስ ነግሮት አሁን ላይ ትንሽ የሆነ ጭንቀት ቀሎለታል፣ ሞገስ ማለት ነው። እንግዲህ ወጥተው ምሳ አብረው እየበሉ ነበረ። በኢቴም አማካኝነት ነው የሚያገኝ ብሎ ለሞገስ ስለነገረው መድብል፣ ይህንን ኢንፎርሜሽን ደግሞ ሞገስ አውቋልና፣ ቢያንስ ራሳችን እየጠበቅን ከዚህም በኋላ እንደፈለግን መውጣት እንችላለን ብሎ ወስኗል፣ ሞገስ ማለት ነው። ከዚህም በፊት መድብል ጋር ሆኖ ነው እንግዲህ። መድብል ባይኖር ኖሮ በድንገት ወጥቶ ቀጥታ ከኤቴም ብር ሲያወጣ ቀጥታ ነበር የያዘው። ና ግን መረጃ አሳልፈው የሚሰጡ እንደዚህ በየባንክ ቤት የሚሰሩ በኢትዮ ቴሌኮም የሚሰሩ ሰዎች ግን የሰውን መረጃ አሳልፈው ባይሰጡ መልካም ነው ብዬ አስባለሁ። በእነሱ ምክንያት የሰው ህይወት ይበላሻል። ዝና እንግዲህ የዛለታ ሞገስን ቀጥታ ነው ያለበት ያገኘው። ገንዘብ ልክ እንዳወጣ ተደውለለት ሄዶ ነው ያገኘው። እና በዚህ ምክንያትም ለካ ሰውን መያዝ ይችላል። እና የሰው ልጅ በምን መንገድ ሊያገኛችሁ እንደምትችሉ አይታወቅም። በገዛ ገንዘባችሁ ከባንክ ቤት ገንዘብ ስታወጡ ትያዛላችሁ ማለት ነው። ግን አሁን ላይ ሲስተሙን እንግዲህ ቀይሯል ማለት ነው። ሞገስ ሉላ እንግዲህ ፍንድቅድቅ እያለች ትገኛለች። ከሚወዱ ሰው ጋር መኖር በጣም ነው የሚያስደስተው። ከእስር ቤት ወጥታ ከምትወደው ሰው ጋር በፍቅር እየኖረች ነው ያለችው። ያው ስጋት ቢኖርባቸውም ግን ከነበረችበት ከሀዘን ህይወት ወጥታለች። ከዝና ጋር ያሳለፈቻቸው አመታቶች፣ አስር አመታቶች የሀዘን ጊዜ ነበሩ ለእሷ ማለት ነው። ምክንያቱም ከምትጠላው ሰው ጋር ነበረ የምትወደው የምትኖረው እሱ ቢወዳትም በገንዘቡ ነው እሱ ገዝቶ እሷም ማኖር የሚፈልገው እሷ ደግሞ ልቧ ያለው ሞገስ ከነበረ አንድ ቀንም ደስተኛ ሳትሆን እንግዲህ ለረዥም አመት አብረው ቆይታለይ ልጅም እንኳን ሳትወልድ አብረው የቆየችው ሁኔታዎች እንግዲህ አንዳንዴ ያስገድዳሉ ሰው በፈለገው ሳይሆን በማይፈልገው ነገር ውስጥም ታግሶ የሆነ ጊዜ ያሳልፋል ከዚህ በኋላ እንግዲህ ሉላ ወደ ዝና አትመለስም ብለን ተስፋ እናደርጋለን። መሀሌት ይህንን አጋጣሚ ተጠቅማ እንግዲህ ዝናን የራሷ ለማድረግ እየሞከረች ትገኛለች፣ ግን እስካሁን አልተሳካላትም። በነገራችን ላይ ብዙ ተንኮሎች እናስባለች። መሀሌት እስካሁን ካሰበቻቸው ተንኮሎች ውስጥ አንዱም የተሳካ ተንኮል የለም ማለት ነው። የሰው ልጅ ተንኮል ቢያስብም ይሆንልኛል ብሎ ቢፈጋም እንኳን አይሳካም አንዳንዴና የሚገርመው አንዱም ተንኮል እንኳን ተሳክቶላት አያውቅም ማለት ነው። ዝና እንግዲህ ሰክሮ ባለበት ቆንጆ መሆኗን እንኳን ነግሯታል። እዛ እያለ ነበር በፊት ሲሰድቧት የነበረውና ግን በቃ ተስፋ ቆርጦ በሰክረበት ሰዓት ላይ በጣም ቆንጆ ነች ብሎ እንኳን ቆንጅናዋን ነግሯታል ማለት ነው። በጣም ነው ደስ ያላት። መጠጥ እንደዚህ እኔን ቆንጆ አድርጎ ካሳየክ፣ ሁሌም ጠጣ፣ ሁሌም ስከር ብለዋለይ ማለት ነው እና ከሰከቅ ሲሰክር ነው ቆንጅናዋ የታየው። በፊት ግን እንደፈለገች ተሽቀርቅራ ተሽሞንሙና ብትወጣም እሱ ያለው ልቡ ሌላ ጋ ስለነበረ የእሷን ውበት ዞር ብሎም አላየም። አስቦም ይሁን ሳያስብ እንግዲህ አብሮ ተኝቷል። ኖርማል ዝም ብሎ ተኝቷል አብሮ ሲነቃ ግን በጣም ነው የደነገጠው። አንቺ መተተኛ ምን አደርገች ነው እዚህ ያመጣሽኝ? ምን አስነክተች ነው እዚህ ያመጣሽኝ? በማለት ከተኛበት ደንግጦ ነው የተነሳው። እሱ ሰክሮ በተኛበት እንግዲህ ስልኮን አውታ በአይኑ አሻራ ለመክፈት ሙከራ ስታደርግ ነው የነቃባት። ተርበት ብታ ሸውደዋለይ ማለት ነው። ሰዓት ማየት ፈልጌ ነው የኔ ስልክ ባትሪ ዘግቶብኝ ነው እያለች ትገኛለች ማለት ነው። እሷ ግን መረጃ ለመውሰድ ነበረ። ዝና ምን እንደሚሰራ አጣሪ ብላታለች እህቷ ማለት ነው። አብረሹ ካደርሽ መከላከያ እንዳትጠቀሚ ማርገዝ አለብሽ እያለች እንግዲህ ኤፍራታ እየመከረች ትገኛለች። በነገራችን ላይ የኤፍራታ ምክር ብዙውን ጊዜ መሀሌትን ወደ ገደል እየከተታት ነው የሚገኘው ማለት ነው። ምንም ባትገነዘብም ብዙ ምክሮች መክራት አለኝ ከብሩክ ጋር እንግዲህ ስትፋታ ራሱ በጣም ብዙ ምክሮችን መክራት ነበር ማለት ነው። ደሃ ሆነሽ ከምትኖሪ ቤቱና መኪናው ተሸጦ ከእሱ ጋር ዝም ብለሽ ከምትኖሪ ፈተሽ ንብረትሽን ተካፈይ ስትላት ነበር ማለት ነው። አሁን ላይ ግን ንብረቱንም ሳትካፈል ቀርታለች፣ ትዳሯንም አታለች እና አንዳንዴ በሰው ምክር የሚጓስ የሚጓዙ ሰዎች ህይወታቸው በጣም ይበላሻል እና የሰው ልጅ በሰው ምክር ሳይሆን መሄድ ያለበት በራሱ ሀሳብ ነው መሄድ ያለበት። ህይወት የራሱ ስለሆነ በራሱ ህይወት ነው መቀጠል ያለበት እንጂ በሰው ምክር አንዳንድ ሰው ህይወታችሁን በምክር ሊያበላሸው ይችላልና ያንን ያንም ምክር ማሰብ ወይ ደግሞ የሰውን ምክር መቀበል አልነበረባትም። አሁን ላይ ግን ብትጽጸትም ምንም ማንጠት አትችልም። ከዚህ በኋላ ከብሩክ ጋር መልሳ መሆን አትችልም። ምክንያቱም ብሩክ በጣም ጠልቷታል። ብዙ ነገር አድርጋበታለች። ያኔ ብሩክን እንደዚህ ስታደርግ እንግዲህ አብራት ስትማከር የነበረችው የፍርሀታ ነበረች። አሁን ስትጸጸት ግን መልሳ ያለቻት ምንድን ነው? ሰምታችኋል? ከዚህ በፊትና ብሩክን መፍታት አልነበረብሽም። ብሩክን በመፍታትሽ ትልቅ ስህተት አድርገሻል። አሁን የትም መውደቅሽ ነው ዝናም እንደሆነ ሊጠቀምብሽ ነው ብላ እንግዲህ ራሷው ራሷው የፍራታውን የፍራታ እንደዚህ ብላታለች ማለት ነው። ያኔ ደግሞ ብሩክን እንድትፈታም ስትመክራት የነበረችው እሷ ናት። አሁን ግን ልጅቷ መሀሊ ስትወድቅ ደግሞ የበለጠ እንድትጸጸት እያደረገቻት ያለቻትም እሷ ናትና በጣም ነው የሚገርበው። እንደዚህ አይነት ከእንደዚህ አይነት ሰዎች በዙሪያችሁ ካሉ መራቅ ያለባችሁ ምናልባት እንደዚህ ያሉ ጓደኞች የእናንተን ውድቀት የሚፈልጉ እና መጠንቀቅ ያስፈልጋል። አንዳንድ ሰው ጥሩ ስራ የሰራ እየመሰለው የሰውን ህይወት የሚያበላሽ አለና ከእነዚህ አይነት ነገሮች ውስጥ ከእንደዚህ አይነት ሰዎች ራሳችንን ማራቅ አለብን ብዬ አስባለሁ። ህይወታችን የኛ ስለሆነ ህይወታችንን በራሳችን ውሳኔ ነው መምራት ያለብን እንጂ ሰዎች በወሰኑልን ውሳኔ ህይወታችን መመራት የለበትም። ምክንያቱም ህይወታችን ጥሩም ሆነ መጥፎም ሆነ የምንኖረው እኛ ስለሆነን የሚያዋጣንን ህይወት የምናውቀው እኛ ነን። ኤኒዌስ ያው ድራማ ነው። ድራማም ቢሆን ግን ከድራማው ላይ ብዙ የምንማራቸው ነገሮች ስላሉ ዝም ብለን ማየት ብቻ ሳይሆን ከድራማው ምን ተማር የምንለው ነገር ለማስቀመጥ ነው። እንግዲህ ሀሳቤን ሰፋ አድርጌ እያብራራውላችሁ ያለሁት ማለት ነው። ህይወት አንድ ሰው የሚኖረው ነው። መጥፎም ይሁን ጥሩም ይሁን ባለቤቱ የሚኖረው ሰው ነው። ስለ ህይወቱ መወሰን ያለበት እና መሀሊት የገጠማት ነገር ያው በሰው ምክር ነው የምትጓዘው። አሁንም እንግዲህ መሸነፍ የለብኝም ሞገስን ከተገደለ ቤት ይገዛልኛል እያለች ነው የሰው ነፍስ አጥፍታ። ግን ቤት ቢገዛላትስ ደስተኛ ሆና ትኖራለች ወይ ነው። ዝና እንዳለው ሞገስ ተገሎ ሉላን የራሱ ማድረግ ነው የሚፈልገው። ያኔሷ ነፍሰ አጥፊ ትሆናለች እና ነፍሰ ገዳይ ስትሆን ደሞ ትታሰራለች። ስትታሰር ቤቱም ይቀራል ህይወቷ ደግሞ የበለጠ ይመሰቃቀላል። የእስር እስር ቤት ትሆናለች ማለት ነውና ንብረት ላይ ብቻ እንጂ ትኩረቷ ከንብረቱ ቀጥሎ የሚመጣውን ነገር እያስተዋለች አይደለም ማለት ነው። በሀቅ ነገር ያልተሄደበት ያጎጂ ነው የሚሆነውና መጀመሪያ ቆም ብላ ብታስብበት መሀሌት ጀስት ድራማ ነው። ግን እንደዚህ አይነት እንደዚህ አይነት ነገር የሚገጥመው ሰው ቆሞ ማሰብ አለበት። በገንዘብ ብቻ የሚያስብ ሰው ከገንዘቡ በኋላ የሚመጣው ህይወቴ እኔ ህይወት ምን ሊሆን ይችላል ብሎ ማሰብ የተሻለ ነው ብዬ አስባለሁ። ገንዘቡን እንግዲህ ላታገኝ ትችላለች። ሞገስ ቢሞት እስር ቤት ነው የምትገባው በእርግጠኝነት ማለት ነው። አሁን ላይ ግን መድብልም ቆርጦ ተነስቷል። ብሩክ የት እንዳለ ለማወቅ ማለት ነው መረጃዎች ተቀብሏል። ብሩክ ከገንዘብ ሲላላክ ከነበረው የነበረው ሰዎችን ወይ ደግሞ ወደሱ አካውንት ገንዘብ ያስገቡለትን ሰዎች እንግዲህ አግኝቷቸዋል ማለት ነው። መረጃው ደርሶታል። በጣም ደንግጧል። እዚህ ጋር እንግዲህ እንደተመለከቱ ካሌብ ሞሲሳ ብሏል እና ወንድሜየው ወንድምየው ካሌብ ሞሲሳ የተባለው ሰውዬ ደግሞ በጣም አደንገኛ ሰው እንደሆነ፣ ከዚህ ሰውዬ ጋር እንዴት ተገናኘ፣ ወንድሜ አደጋ ላይ ነው ያለው ብሎ እንግዲህ በጣም ደንግጧል። መሀሌት እንግዲህ እየተወሰነ በተወሰነ መልኩ ስለ ብሮክ ጉዳይ እንደምታውቅ ነው የሚያሳየው ማለት ነው። ኤፍራታ እንግዲህ ስልክ ደውላ ጥያቄ እየጠየቀች አልነበረ፣ መረጃ እያጣራች ነበረ። ብዙ መረጃም ማውጣት ባትፈልግም እንኳን ዝና ግን ስለ ብሩክ እንደሚያውቅ ነው የምንረዳው። ይሄንን ደግሞ በሪከርድ ይዞታል መድብል። ስለዚህ አሁን መሀሌት አልናገርም፣ ከበፊቱ ስህተቴ ተምር ያለው ከዚህ በፊት ተናገሬ የመጣውን ነገር ታውቂያለሽ ብላታለይ። በገንዘብ ምክንያት እንግዲህ ኤፍራታ እህቷን አሳልፋ እየሰጠች ነው። ዞሮ ዞሮ ሪከርድ ተደርጋለች መሀሌት ማለት ነው። እሷ በማታቀው መንገድ መድብል እንግዲህ ይዞ ሲጥ ሲያደርጋት ሲያፋጥጣት መሀሌት በእርግጠኝነት ሁሉንም ነገር ትዘረዝራለች ብዬ ነው የማምነው። ህልማይታለች መሀሌት በነገራችን ላይ እና ዝና ይዞ ወደ ጉድጓድ ሲከተኝ እያለች ነው፣ ጉድጓድ መግቢያዋ ሰዓት የደረሰ ይመስላል። እና መድብል አሁን አይፋታቸውም። ዝናንም እንግዲህ ፈጥፍጦ ፈጥፍጦ ነው የጣለው። ይህን ሚስጥር ደግሞ አሁን ማውራት የምትችለው ከተያዘች መሀሌት ሁሉንም ሚስጥር እንደምትናገር ሹር፣ መቶ ፐርሰንት ትናገራለች። ከመድብል ማምለጥ አትችልም። አደገኛ እንደሆነ እሷም ታውቃለች። የኤፍራታን ቤት ደግሞ መድብል በዳጣ አማካኝነት ያውቃል። ከኤፍራታ ጋርም እየሰሩ ስለሆነ አሁን ላይ ኤፍራታ እንግዲህ እህቷን አሳልፋ ልትሰጥ ነው ማለት ነው። ጦርነቱ እንደቀጠለ ነው ትላላችሁ። ብሩክ እንግዲህ ከጠፋ በጣም ሰንበት በት ብሏል። በጭንቀት ነው ያሉት ቤተሰቡ በሙሉ። የሆነ ነገር ቢሆን ከዝና ራስ ላይ አንወርድም ብሏል። ሞገስም መድብልም ወንድሜን የሆነ ነገር የሚያደርጉት እነሱ ናቸው እያለ ይገኛል ብሩክ። ልጁን ገንዘብ ጌታ አንጥቶ አሳከመ የሚለውም እንግዲህ ያው ወንድምየው አሁን ላይ ደርሶበታል። የልጁን ያሳከመው ያው ዝናም ደግሞ እንዴት አድርጎ እንዳሳከመ ያውቃል ማለት ነው። ቀጣዩን ክፍል ወደ እናንተ እስከምመጣ